ገና እንደመጣች በሶስት ወራ ቼክ ያደርጋታል። መርፌው እንዳለ ይዞ እንደዚህ ለማየት ነው። መርፌ ተወቅተሻ አልተወቀሽም? ለምን ያው እንዲደፍራት ስለፈለገ ነው ማለት ነው። እንደዛ ያው ሲጠይቃት ስቷ በመኮሳተር ወጣችና ሶፍትና ሳህን ይዛት ይመጣለች። እዛኔ መታት ማለት ነው። መታት ኦኬ። እሺ ከዛስ ሰንቦደ ማልቶ ሞት ማልቶ

ፍሬ ጥጣ ነከናነቱ ሁ መቻፋንኩ ያንላ ነበይ አድርባ ርፉ ዳውሊ ነከስተይ ከዚ እንተሊ ኣነሻ ዶያላ ሃለላ ዘደ ጎላለየ ና እንተሊ ነረዳ በተ እይተኪ ነዲሲ ጋፈሰን ከዛ ሲመታት ማለት ነው። በወደቀችበት ጊዜ በአፏ ደምና አረፋ የተቀላቀለ ከአፏ ሲወጣ ያው መጨረሻ ሲመታት እንትስትል ሻሃዳ ያዘች ማለት ነው። ሻዳ በምትይዝበት ጊዜ የጭጭጥን ከምንጫት። ኦኬ፣ የሰውየው ልጅቷ መጣች እና ደረሰች። ከዛ እሷ ሻዳ ስትይዝ እንግዲህ በኋላ ልጅቷም ስትመጣ ተዋት ማለት ነው። በጣም ሲመጣት ነበረ። በአፏ ደምና አረፋን የተቀላቀለ ከአፏ ይወጣ ነበር ማለት ነው። ስብሀናልላህ። ግን ሸሃዳ ይዛለች በመሞቷ እንጂ እንዴት ነው ሸሃዳ የምትይዙ ብሎ እዛው ባይወደቀችበት ይመታት ነበር ልጅቱ ውስጥ ክትመታወቀች ኦኬ። በነገራችን ላይ የነዚህ የነዚህ የሌቦች እነዚህ የምትሰራበትን አጀንሲዎች ስማቸውን ማንነታቸውን አሁን ቪዲዮ ሰርቻለሁ። ችግሩ እነዚህ ሰዎች አሁን ቪዲዮ ላይ ገብቶ የሚያለቅ ሲሞች እየላቁ ነው፣ ነገራቸውን በኦሮምኛ ማንተ። ስለዚህ እናንተ ግቡና ቪዲዮን ሁላችሁም ሪፖስት አድርጉ ቪዲዮውን ኮሜንት ብቻ ጻፉ እንጂ የሚያለቅስ ኢሞች እንዳትልኩ ባካችሁ። አሁን ቪዲዮን እንትን እያሉት ነው። እየገቡ የሰራሁት ቪዲዮ ላይ ኢሞ የሚያለቅስ ኢሞች እየላኩ ነው። ያ ደግሞ ቲክቶክ እንትን እንዳይለው ይዘጋዋል። አውቆ ነው ራሳቸው ናቸው ግቡና፣ እዚያ ላይ ብታዩ በጣም በርካታ የሚያለስ ወዲያው ቪዲዮ ሲለቀው ግጥም ገብተው እንደዛ ነው ቪዲዮ ያዘጉት። ስለዚህ የባካችሁን እዚ ያላቸው ወልሞ ስምት መሶቦች አለን። ግቡና ቪዲዮ ነ ሁላችሁ ቪዲዮ ሪፖስትና ላይክና ድዊት አርጉት። የኔ ቪዲዮ እንኳን ቢዘጋ እናንተ ድዊት ካረጋችሁት እናንተ ጋር ይቀራል፣ የዚች ልጅ ሀቅ ተደብቆ እንዳይቀር ሁላችንም እንግዲህ አረብ ሀገር ነው ያለ ነው አብዛኞቻችን። ስለዚህ ከዚች እህታችን ከሆነ እንቁምና እነዚህ ሌቦችና አጭበርባሪ እነዚህ እሷ የምሰራበትን አጀንሲዎች እናጋልጣቸዋለን። እዛ ላይ ስማቸው ማንነታቸው ስለተናገርኩኝ ሁሉ ነገር እነሱ ሌሎች እህቶቻችን ሀገር ላይ ሲመጡ ጥንቃቄ እንዲያደረጉ በርካታ ሰዎች እንዲያውቋቸው ከዚህ በፊት ቪዲዮ ሼር እንደምታደርጉት አሁንም ግቡና ባካችሁን ቪዲዮን ሁላችሁን በተጫነ መጠን ሪፖስትና፣ ላይክ ዱዊት አድርጉት።

ነገር ግን እሱ በተደጋጋሚ ጊዜ ከኤጀንሲዎች ጋር እየሄደ ጥያቄ ስለሚያቀርብ መልስ ስላላገኘ ኤጀንሲዋ ሙሉ ነች የምትባለው ማለት ነው። ከዛ ድምፅ የምትሆን ደግሞ ሐያት የምትባለጫለች በዚህ መካከል ደውዬ ሰውየው ልጠይቅ ወይ ስትል አይ ሰውየው የለኛል እንደዚህ አይነት ነገር ምናምን ትንሽ ፈርተዋለች። እና ኢትዮጵያ ያለ ደላላ ደግሞ መሐመድ ይባላል እያለች ነው ያለው። ኦኬ ሙሉ ደውዬ ሰውየውን ካናገረችው ያው ከዛ ለመውጣት መብቴ ካላገኘች

ሙሐመድ ሚዝገባ ውስጥ የሚመዘግበው ሙሐመድ ይባላል እና አንድም ሄክማ የምትባል እነዚህ በአንድነት ነው የሚሰሩት ማለት ነው። ለነሱ ለነሱ ወደ ሳውዲ ለመሄድ ለነሱ ለደላላችሁ ገንዘብ ከፍለሻል ወይ ብለሽ፣ ከፍላለች ከፍለሻል ገረ ሳውዲ ድፉ ዳ ብሪ ደላ ከፈለጣ ማለት ከፈለ ከብሪ ኩመጃታ የኛ ብር ማለት ነው። ስልሳ ሺህ ብር ስልሳ ሺህ ብር ከፍለሻ፣ በነጻ አደለም የላኩሽ ማለት ነው። ሲልኩሽ አያችሁ። እሷ ግን ወደ ሲጂ ማለት እናትና አባቷን ቤት ነው አብራን የምትኖረው። እናትና አባቷን የአስራ ዘጠነኛ አመት ልጅ ልጅናትና ልታግዛቸው ፈልጋ፣ እንግዲህ እስኪ እኔ እነዚህ ምስኪን እናትና አባቴን ትልቅ ሰው ናቸው፣ ወጥቼ ሰርቼ ላግዛቸው ብላ እንግዲህ በአስራ ዘጠነኛ አመቷ ሂዳ እነዚህ ቢሮ እንደላሎችን አናግራ ስልሳ ሺህ ብር እሽኛ ወደ ሳውዲ ልግሻለን። ለእኛ ግን ስልሳ ሺህ ክፍ ብሎ በዛ ላይ የተለያየ የፓስፖርት የፎቶ ብዙ ወጪ አወጥታለች። እና ገንዘቡን ተቀበሏት። ከተቀበሏት በኋላ ከላከት በኋላ ከላከት በኋላ ሳውዲ ቅበጣች በኋላ እችኛው የሳሆን የለበሰችው ልብስ የኢንፎርም ላይ እንግዲህ ቁጥር አለ እቺ ሙሉ የምትባለው አጀንሲዋ ሳውዲ ያለችው እንግዲህ ለእሷ አስረከቧት። እሷ ደግሞ ወስዳ ለእነዚህ ሰዎች ሰጠች። እነዚህ ሰዎች ደግሞ እንደፈለጉ ይጫወቱባታል። ቀን ሙሉ ስንት ሰዓት ሙሉ ክፍል ውስጥ ተቆልፎባት ነው የምትውለው። ምግብ አትበላም። ሰውየው ደግሞ እንግዲህ የሰውየውን ደግሞ ታሪክ አልተናገረችም፣ አይደለም ሰምተዋል። እሱን ተናገረች፣ አትፍሪኛ ወንድሞችሽ ናል፣ ተናገሪ። ሰውየውስ ምንድን ነው? ከአንቺ ምንድን ነው የሚያስቸግርሽ? ናሚኪ ከናረክ ሲሆኔ ናሚኪ ነው ጀደንቲ ፍሬቲኔ

ደክሞኛልና መሳጅ እንድታደረገው ይጠይቃታል። ከዛ ደግሞ በጀርባ ተንግቶ ያው ፆታ እንግዲህ የወንድ ፆታ ቀኝ እጇ እንድትይዝለት ያደረጋል። በግድ ማለት ነው ያስይዘጣል። ከዛ በግድ እጇን አላቃ ከዛ ጥቃት ትወጣለች ማለት ነው። በእጇ እንድትይዝለት ይፈልጋል ሰውዬው ማለት ነው። ከዛ በግድ አላቃ ወጣች። እዛ ቀን ወታው በኋላ ክፍር አይደች በኋላ ከቆይታ በኋላ አራት ልጆቹ በተኙበት ከተኙ በኋላ ክፍሏ እሷ ከተኛች በኋላ ይመጣና ክፍሏ ይገባል። ስትነቃ ክፍሏ ውስጥ አለ። ከዛ ቁጭ ብሎ እያለቀሰ ቀጣይ ወይ ደግሞ ትንሽ አቋረጥኳት እና ቁጭ ብሎ እያለቀሰ ታገኘዋለች። ሰንቦደ ማቱጠ ማሊት ቦይ ነው

ፕሮቶች ነ ለምን አላደገም እና በዚህ በዚህ ሁል ጊዜ ያው ይመታታልም ያሳቀያታል ማለት ነው። ሴቲ ጋር ለዛ ነው በር ቆልፋበት ብትሄድ ነው እጇ ላይ መቷት። እጇ ላይ የመታት ቀድም እንደነገርኩ በመታት በወደቀችው ጊዜ ብላለች። አሁንም አልባት ቦታው ያስታውቃል ብላለች።

ያታውቃል ማለት ነው ሁሉ ነገር፣ ግን ደላላው ታውቃለች። የሁሉ ደላላደላላትንጀርጀንሲንቤክዋንቀስወላደላሊ ጉዱ ደላላው በደንብ ያውቃል። ኤጀንሲ ግን ምንም ሊያደርጉልኝ ያልቻሉ እንግዲህ ስሙ እንግዲህ ደላላው ቁጥራቸውን ማንነታቸውን፣ እነዚህ ሰዎች ማወቅ የምትፈልጉ ቁጥራቸውን በውስጥ አስቀምጫዋለሁ በነገራቸው ላይ የሰራሁት ቪዲዮ አለ ቅድም ያው፣ ለዛ ነው እዚህ ጋር ስንለጥፋቸው ነው ችግር የተፈጠረው። እሺ፣ ስለዚህ እነሱ ማንነታቸው ኮፒ ልክ አድርጎ ያው እንግዲህ መጥፎ መጥፎ ነገር የሚሰሩ ሰዎች ለሰዎች ድምፅ ስትሆኑ ስለማይመቻቸው ምን አየ፣ በዛ ነው። እነሱም ደግሞ ሪፖርት ምናምን ስለሚያደርጉ ያስወጣል ማለት ነው።